አብርሽ እንግዲህ በስተመጨረሻ ማለት ነው ትክክለኛ ውሳኔ ወስኖ መጥቷል። ይሄ ነገር ትክክለኛ ነገር ከሆነ ማለት ነው እና በነገራችን ላይ እኔ በዚህ ውሳኔ አላምንበትም፣ ምክንያቱም ከአንዱ ሁለት ከደግሞ እንኳን መልሶ እዛው ቦታ ነው ታርቦ ጭቃ ነው የሚሆነው። ያብርሽ ነገር። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለው። ወያላችሁ በሰላማችሁ በዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼድ፣ ሰብስክራብ እያደረጋችሁ ቤተሰቡ ነው። እንግዲህ ዛሬ አብርሽ ትክክለኛ ኦዲንስ የሚፈልገው ሁሉ ሰው ሁላችንም የምንፈልገው ነገር ነው ያረገው። በነገራችን ላይ ነገር ግን እኔ ይሄንን ነገር ምንም ሊዋጥልኝ አልቻለም አንደኛ ነገር እሷ ውሽሚትዋ በምታወራው ነገር በምትናገረው ነገር በቃ የሆነ እኔ እንጃ ታውቃላችሁ ለአብርሽ የሆነ ግንብ የገነባችለት ወይም ደግሞ በህይወት ውስጥ መታ ሁሉም ዓለምን የሰፈረችለት የሚመስል ነገር ነው ስታወራ ማለት ነው። ውሽሚትዋ በቃ አላቅም እውነት ዋጋ ምን ምንም ያላረገችለት ፣ ምክንያቱም አብርሽ ከሄር ሚላ ጋር ሲመጣ ማለት ነው ያገኘው ምንድን ነው? ምን አይነት ጠቅም አግኝተዋል? እስቲ ቤተሰቦች ማለት ነው እውነት ለመናገር ማለት ነው። ተው ስለምንጠላትም አይደለም፣ እኛም በነገራችን ላይ ሴት ልጅ አንጠላ፣ ግን የምትሰራው ስራና የምታረገው ስራ በጣም ስለሚያስጠላና ስለሚደብር ነው። ሁላችንም በዚህ ልክ የምናገራት እና የምናወራባት ነገር ግን እስቲ ስታይ ዋና እናንተ ማለት ነው ለአብርሽ ከሩታ የበለጠ ዋጋ ከፍላለች ሄርሜላ። ምን አረገች? ምን ምን ዋጋ ምን ፋይዳ ሰጠችው? እንደውም እኮ እንዲጠላ ነው ያረገችው። እና ይህንን አክል ዋጋ ከፍዬ ለአንተ ብዬ ለአንተ ወድጄ እንዲህ ምን አይነት ነገር ነው የምታወራው ራሱ ማለት ነው። ሲቀጥል አብርሽ እውነት ከሆዶ አስቦበት አውጥቶ አውርዶ በቃ ሚስቴት ትሻለኛለች ልጅ ይሻለኛል ለምን ብሎ አስቦበት አይደለም አስቤበት ተገድጄ ነው። አንቺ ለእኔ መልካም ነሽ ጥሩ ነሽ፣ ለእኔ እንደምታስብ ያውቃለሁ። ሩታ አላስብ አለች። ለአብርሽ ሩታ ሀሳብ የላትም ሀሳብ አይገባትም። ለባልዋ ይገባታል። በደንብ ነው የምታስብለት፣ በደንብ ነው የምታሳሰላት። ለነገሩ ብላለች ሩታ ማለት ነው እና የድሮ ሩታ አይደለሁም እኔ በስተክክል ተቀይር ያለው ግን የቀየርከኝ አንተ ራስህ ነው ብለዋለች። ትክክል አብርሽ ነው የቀየራት ማለት ነው። ለምን ብትሉ አብርሽ የበፊት ማንነቱ የለም፣ ሙሉ በሙሉ ማለት ነው። ከሩታ ጋር ህይወቱ እንዲቀጥል አይፈልግም። ቢፈልግ ኖሮ ይሄንን ነገር እርጉዝ እያለች ሞር እንኳን ጥለሃኝ የሰው ሀገር አርቲስት ስትለው በሰዓቱ ያን ጊዜ ይሄንን ዛሬ የተናገረውን ምላሽ ለህይወት መላ ነበረ መስጠት የነበረበት ማለት ነው። የሱ ህይወት ማንም አይኖርለትም። ሁሉም እየነገደበት ነው በአሁኑ ሰዓት። እኔ የሚያሳዝነኝ ነገር ቢኖር አብርሽና ሩታ በጣም ነው የሚያሳዝኑ እውነት ይሄው በቀልድም ይሁን በድራማም ይሁን በምንም ይሁን ሴት ልጅ ከተቀየመች ተቀየመች ነው። በተለይ ደግሞ ሞር ሩታ እርጉዞና ያሳለፈችው ስቃይ መቼም አትረሳው። መቼም ብዙዋችሁ ታውቁታላችሁ የእርግዝና ነገር ማለት ነው። እንኳን ወርዳ እርፍትም አላረገችም እውነት። እኔ በሩታ ቦታ ብሆን እኔ ባሌ እንዲህ ነገር ቢሰራኝ ወይኔ ብስምላ ቆሜ ራሱ አላወራውም እውነት ሩታ እንደውም ጎበዝ ናት። ብዙ ነገር እያሳለፈች ቁጭ ብላ እየጨበጠች ው እያስ ወይ የሩታ ነገር አይወራም ማለት ነው። እና አብርሽ ከበደል በደል ላይ ነው የሰራባት ማለት ነው። ነገር ግን አሁንም በስተመጨረሻ ወደ ራሱ ከተመለሰ እኔ አላምንም። ነገም ታያላችሁ አሁን ሄር ሚላል ከህይወት ውጪ ብያታለው ይጂ ብያታለው አዋርጃታለው አንቺን አፈቅርሻለው ብየሻለው አንቺን ወድሻለው ብየሻለው ብሎ ነገ ከዚህቹ ሽምት ጋር ካልመጣው ማለት ነው። በህይወቱ አብርሽ ትግስት የሚባል ነገር የለውም። በትግስት አይጠብቅም ማለት ነው እና አብርሽ ባሁንም በዚሁ አጋጣሚ ሩታ ብታማርር አልመለስም አንተ ጋር ብትል እውነት አላት ምንህን ታምናለች? ምንህንም የሚታመን ነገር የለብህም። ዛሬ ራሱ አንተ እንደዚህ ለሄርሚላ መልስ እየሰጠሃት ራሱ እየተንቀጠቀጥክ ነው መልስ እየሰጠሃት፣ ምክንያቱም ሩታን ፈርተህ ማለት ነው። ሩታን መፍራት ሳይሆን ፈጣሪህን ፈርተህ በቃ ለራስህ ወንድ ሆነህ እኔ ባለትዳር ወንድ ነኝ በቃ ምንም ምላሽ የነበረብህ ሄርሚላ፣ ከአሁን ወዲህ ተተሰርቻለሁ የሄደውን ሄድዋል እኔ በቃ ትዳሪ ነው የምፈልገው ባለ ትዳርም ስለሆንኩ እንደዚህ ነገር አያምርብኝም፣ አያስጠላብኝም ይሄ የኔ ውሳኔ ነው ብለው መመለስ ሲችል፣ እሱ እየተንቀጠቀጠ በጣም ይክርጣ እንደምትከፊ ይሄንን ግቢ ስላመጣውሽ ትምጣት። አዳም ብርቅ ነው እንዴ? እየመጣች እየተሳደበች እየተደባደበች አልነበርም እንዲ። አብርሽ አሁንም ቢሆን አብርሽ እውነተኛ ትዳርህን የምትፈልገው ከሆነ ከሩታ ጋር መሆን የምትፈልገው ከሆነ ማለት ነው ሽምግልና ልካ። አጥፍቻ አለሁ በድያታለሁ ብዙ ነገር አድርጊያታለሁ እንደዚህ አይነት ነገር ከእሷ እንኳን ብለያይ ከእሷ እንኳን አብሮ ባልቀጥል እንደዚህ የሚያስጠላ ስራ ላልሰራ ሩታን ላላስከፋት ሩታና እኔ ልጃችን በፍቅር እንድናሳድግ ብለህ ሽማግሌ ልከህ በሽማግሌ መጠየቅ ትችላለህ ማለት ነው። ሩታን ከአሁን ወዲህ አላፍትና አስገብተህ አላፍትና ወስደህ እና በዚሁ አጋጣሚ ሩታዬ አንድ ነገር የምትፈልጊው ነገር ካለ በቃ ይሄ የአንቺ ውሳኔ አይደለም። ምክንያቱም አኪም በመሀላችሁ ልጃችሁ አለ። አንቺም ደግሞ ይሄንን አክል ሲለምንሽ፣ ይሄንን አክል ሊስ ሲሆንልሽ በቃ የሄደው ነገር ሄደ። ግን ካሁን ወዲህ ብለሽ አንቺም በቤተሰቦችሽ ተናግረሽ በቤተሰቡ ተናግረሽ ይሄን ይሄን ነገር ለታረግብኝ በዚህ ነገር እንዳታልፍብኝ፣ እኔን ልታከብረኝ፣ ክብር ልሰጠኝ፣ ልጅህን በስነ ስርዓት ልታሳድግ፣ በቃ ከአሁን ወዲህ አንተ ማለት ባለትዳር ወንድ ነው። አንተ የኔ ነህ እንጂ የሌላ ሴት አይደለህም፣ የማንም ሴት አይደለህም። አንተ የኔ ነህ ብለሽ ምን በቤተሰብ አላፍትና ወስደሽ ለአንዴና ለመጨረሻ ጊዜ ደግሞ ብሰጪው እንደኔ ደስ ይለኛል። ምክንያቱም ለልጃችሁም ስቲ ለልጅሽም ስቲ በቃ ለአንዴ እድል ሰተሹ አብራችሁ ብትቀጥሉ ደስ ይለኛል። እና አንቺ እኔ አትፈርድብሽም በሩታ ምክንያቱም ብዙ ያሳለፍሻቸው ነገሮች አሉ። ብዙ ልብሽን የሰበሩሽ ነገሮች አሉ። ያንን ነገር ታያቸው እርሳቸው ብል ብትባይ እንኳን ከአብረሽም አብረሽም እየሆነሽ አትረሻቸውም። ምክንያቱም የነበርሽበት ስሜት ራስሽ ነው የምታውቂው። ነገር ግን ሆኖ ሙሉ በሙሉ እሱ ጋር እምነት ባይኖርሽም እንኳን አንድ ሰው አላፍትና ወስደሽ በእህቱ በቤተሰቡ አጠገብ ቃል ገብቶልሽ ምንም ነገር ላይ በድልሽ ብታጠፊ እንኳን፣ ብትሳሳች እንኳን፣ የሆነ ነገር ብትበዳደሉ እንደዚህ በሚዲያ ላይ እየመጣችሁ እየተጨቃጨቃችሁ እና ያንቺን ገመና ሚዲያ ላይ እየወጣ የእሱን እንደዚህ ያረገች እንዲህ እንዲህ የምትባይም እውነት ለመናገር እነሱ ባመጡት፣ እነሱ በተናገሩት፣ እነሱ ባወሩት ነት ሩታ ክፉ ናት የሚባለው ሩታ ለምን እንደዚህ ይሰራለች? ሩታ ጨቅጫቃ ናት ምናምን የሚባል ነገር፣ ይሄ ሁሉም የአብርሽ ስራ ነው የማንም ስራ አይደለም። ያስገመተሽም ባልሽ ነው እና ያንን ነገር እንዳይፈጠር የአንቺ ገመና ደግሞ ቪዲዮ ላይ አለመውጣት፣ የራሳችሁ ላይፍ የሆነ ነገር በቃ ሚዲያ ላይ አለማምጣት፣ አንቺና ሩታና አብርሽ ደግሞ ስትመላለሱ ወይም ስትሳዳደቡ የሆነ ነገር ስትሉ ካሜራ ማቆም ወይም ደግሞ ይህንን ካሜራ ስትቀርጹ እርግጠኛ ነኝ ሁሉም ሙሉ በሙሉ አይደለም፣ እየተቆራረጠ ብዙ ነገር ልትሳሳቱ ትችላላችሁ። ያንን ስተታችሁ ቆርጣችሁ ስታወጡ እናንተም የምትሳደቡትን ሚስት ለባል መልስ መስጠት የለበትም። ያንን ነገር ቆራርጣችሁ አውጥታችሁ እንኳን ሌላ ቪዲዮ ብታመጡ። እናም ደግሞ በዚህ አጋጣሚ ለብቻችሁ ሳይሆን ክብር ለኦዲየንስም ክብር ስጡ፣ ለሰውም ክብር ስጡ። የሚወዳችሁ የሚያደንቃችሁ ብዙ ሰው አለ፣ እና በዚሁ አጋጣሚ አብርሽ ኦዲየንሶችህን ማየዝ አለብህ። ሴት ልጅ ናት። ሴትም በመሆንዋ ማክበር አለብህ። እናትህም በመሆንዋ ማክበር አለብህ። አሁንም ደግሞ ተስፋ አትቁረጥ። ለልጅህ ለሚስትህ፣ ለቤትህ ስትል አንተ ምንም ነገር ያለካው ነገር የለም፣ የለፋኸውም ነገር የለም። እስካሁን እያጠፋህ ነበር። አሁን ግን እንደኔ የሚመስለኝ ብዙ ተራምደህ ሽማግሌ ይዘህ ይቅርታ